ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። የመዋጋት ሞራሉ የላሸቀው የብልጽግናው ሰራዊት በየቀኑ እየከዳ ፋኖን በመቀላቀል ላይ ይገኛል። ሞጣ ከተማ ኮሊሳ ላይ ጠላት ክፉኛ ተቀጥቅጧል። የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ የተጠና የደፈጣ ጥቃትን በማድረግ ድል ለመጎናጸፍ በቅቷል። ከወልዲያ ከተማ በቅርብ ርቀት ላይ በተደረገ የአጭር ሰዓት የማጥቃት እርምጃ ከ20 በላይ የአገዛዙ ወታደሮች እንደተገደሉም ለ መስማት ተችሏል። የቅዱስ ሚካኤል ክብረ በዓል የሚያከብሩ ሁለት የሃይማኖት አባቶች ካህናት በአሰቃቂ ሁኔታ ተረሽነዋልም ተብሏል። የአገዛዙ ወታደሮች ቂሊንጦ ማረሚያ ቤትን ሲያሸብሩ ውለዋል። በምሥራቅ አርሲ ሺርካ ወረዳ የአንድ ቤተሰብ አባላት የሆኑ ሶስት ኦርቶዶክሳውያን ሌሊቱን መገደላቸውንም ምንጮች ለሚዲያ ተናግረዋል። እንደ አንድ ልብ መካሪ እንደ አንድ ቃልም ተናጋሪ በመሆን በመናበብና በመቀናጀት የሚፈጸሙ ጥቃቶች ለመመከት አስቸጋሪ እየሆኑ መምጣታቸውንም ለማየት ተችሏል። እነኚህንና ሌሎ ሌሎችንም መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክ እና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። የአማራ ፋኖ ብሔራዊ ኃይል ቴዎድሮስዝ ህዝብ ግንኙነት መምሪያ ህዳር 12 ቀን 2018 ዓ ም ላይ ባጋራው መረጃ የመዋጋት ሞራሉ የላሸቀው የብልጽግናው ሰራዊት በየቀኑ እየከዳ ፋኖን በመቀላቀል ላይ ይገኛል በማለት አብስሯል። ምክትል 10 አለቃ መልካሙ ስማቸው የተባለ የ22ተኛ ክፍለ ጦር አባል ከነበረበት የጠላት ካምፕ አንድ ስናይፐር በመያዝ የ105ኛ ኮርን 66ተኛ ክፍለ ጦር አባይ መተከል ሻለቃን ሊቀላቀል በቅቷል። ከዚሁ ከምዕራብ አማራ በተሰማ ሌላም መረጃ የአስር አለቃ ማስረሻ አሰማ የተባለ ያገዛዙ መከላከያ ሰራዊት አባልም የነበረ በአማራ ህዝብ ላይ የደረሰ ያለውን አረመናዊ ሰቆቃ በመረዳት የደባይ ጮቄ ሻለቃን ከነ ሙሉ ትጥቁ ሊቀላቀል ችሏል። አስር አለቃ ማስረሻ አሰማ መሰሉ በመከላከያ ሰራዊት ስድስተኛ እዝ አምሳ ሁለተኛ ክፍለ ጦር አንደኛ ሬጅመንት ሁለተኛ ሻምበር ስር የጋንታ መሪ የነበረ ሲሆን በዛሬው በመከላከያ ተቋም ውስጥም ፋኖን ትደግፋላችሁ በሚል የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላትን ትጥቃቸውን በማውረድና በማሰር እንዲሁም በማሰቃየት ላይ መሆናቸውን የተናገረ ሲሆን በአማራነቴ ከምወዳቸው ጓዶቼ ጋር በመቀላቀሌ ደስተኛ ነኝ ሲልም ደስታውን ገልጿል። ለቀጣይም ይህንኑ አረመናዊ ስርዓት ከወንድሞቹ ጋር በመሆን ትግሉን እንደሚቀጥል ቃሉን ሰጥቷል። ሞጣ ከተማ ኮሊሳ ላይ ጠላት ተቀጥቅጧል፣ የሚል መረጃም በሕዳር 12 2018 ዓ.ም ላይ ተደምጧል። በ21ኛ ኮር በ54ተኛ ክፍለ ጦር ውስጥ ከሚገኙት ወረዳዎች ዙሪያ ተንቀሳቅሶ በሞጣ ኮሊሳ ጀግኖችን ለመክበብ የሞከረው ጠላት በተገላቢጦሽ በቆንጆቹ ከበባ ውስጥ ለመውደቅ በቅቷል። በኋላም መብረቆቹ ጠላትን መውጫና መግቢያ ያሳጥተው በየቦታው ሲያዝረከርኩት የዋሉ ሲሆን ከ11 በላይ ጠላትን ደምስሰው በርካቶችንም ቁስለኛ አድርገው በአምቡላንስ ያመላልሷቸው እንዲያረፍዱም አድርገዋል ገዋል። የፋኖችን ብትር መቋቋም ሲያቅተው አስክሬንና ቁስለኞቹን ለማንሳትና ከከበባው ለመውጣት ሲልም ከሞጣ ተጨማሪ ኃይሉን ከዙ 23 ጋር በማስመጣት ለማምለጥ ቢሞክርም የተማረከው ተማርኮ ሙትና ቁስለኛውን አስታቅፈው ሸኝተውታል ሲልም መረጃው ጠቁሟል። የምስራቅ አማራ ኮር አንዱ የባለ ሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በጊራና ከተማና በጎር አርባ ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የተጠና የደፈጣ ጥቃት የጠላትን ኃይል ሙትና ቁስለኛ በማድረግ ድልን ለመጎናጸፍ ተችሏል። በእብሪትና ትዕቢት ተሞልቶ የመጣውን ጭራቁን ሰራዊት በሀብሩ ወረዳ ጊራና ከተማ የሚሊሻ ካምፕ ላይ የደፈጣ ጥቃት በማድረስ አስር የሚሊሻ ኃይሎችን በመደምሰስና ቁጥሩ በውል ያልታወቀ ባንዳ የሚሊሻ ኃይሎችን ማቁሰልና መበታተን ተችሏል አይችሏልም ተብሏል። በሌላ የአውደ ውጊያ መረጃም ጊራና ከተማ ላይ በተሰነዘረ የደፈጣ ጥቃት የጠላት ኃይል ከጊራና ወደ ጎር አርባ ሲንቀሳቀስ የጠላትን ኃይል ስበት በማድረግ የጠላትን ሰራዊት ወደ ሞት ምድብ ስቦን በማስገባት ገሚሱን ሙትና ገሚሱንም ቁስለኛ እንዲሁም መበታተን ተችሏል። የዳር 12 2018 ዓ.ም ከረፋዱ አራት ሰዓት ተኩል ሲል የተጀመረው እስከ ቀኑ 10 ሰዓት ተኩል ድረስ የቆየ አውደ ውጊያ ሲደረግ አንድ ጥይት ለአንድ ጠላት በሚለው የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባር ግንባሩን ተብሏል ሲል መረጃው ጠቁሟል። በርካታ ሙትና ቁስለኛን ያስተናገደው ሰራዊቱ የሞራል ውድቀትና የቁስ ክስረትን በማስተናገድ የደረሰበትን ብትር መቋቋም ሲያቅተው ሁለት ንጹሐኖችን በዘፈቀደ ተኩስ በመግደል ወደ መጣበት ወደ ጊራና እና መርሳ ከተማ ለመመለስ ተገዷል። አገዛዙ ክፉኛ የቆሰለውን ሰራዊቱን በአምቡላንሶች ወደ ጊራና ጤና ጣቢያና ወደ መርሳ ሆስፒታል ሲያጓጉዝ እንደዋለም ለማወቅ ተችሏል። በሌላ ምሰበር ዜና ከወልዲያ ከተማ በቅርብ ርቀት ላይ በተደረገ የአጭር ሰዓት የማጥቃት እርምጃ ከ20 በላይ የአገዛዙ ወታደሮች እንደተገደሉ ተሰምቷል። የሰሜን ወሎ ዞን መናገሻ ከሆነችው ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት ላይ በምትገኘው በጃርሳ ቀበሌ ህዳር 12 ቀን 2018 ዓ.ም አመሻሹን በተካሄደው የአጭር ሰዓት የማጥቃት እርምጃ በጠላት ኃይል ላይ ከባድ ጉዳት በማድረስ ድርብ ድል ተቀዳጅቶ ማምሸቱን የሚኒሊክ ህዝብ አጋራው መረጃ አስታውቋል። እዙ እንዳለውም በሦስት ክፍለ ጦሮች ስር ሚገኙ ሻለቃዎች በተውጣጡ ውስን የፋኖ ቃኚዎች በጥቂት የሰው ኃይልና በአጭር ሰዓት በተካሄደ በዚሁ ፈጣን ማጥቃት ከ20 በላይ የብልጽግና ቡድን መከላከያ ሰራዊት አባላትን ሲገደሉ በርካቶችም ለከፋ ጉዳት ተዳርጓል ተብሏል። ጸረ አማራው ኃይል በዚህ ምሽት ቁስለኛና ስክሬኑን በበርካታ ተሽከርካሪዎች ጭኖ ወደ ሼህ መሐመድ ሁሴን አሊ አላሙዲን ስታዲየም እያጓጓዘ ነው ሲሉም ጠቁመዋል። በርካታ የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደመሰሰ በተባለበት፣ ሌላ መረጃ ደግሞ ከሶስት ወረዳዎች በመሰባሰብ ዋድን ለመክበብ በደንበጫና በሰንሰል በኩል በአራት አቅጣጫዎች ያሰፈሰፈው አሸባሪው ኃይል በክንደ ለመልባሎቹ በ99ኛ ክፍለ ጦር ጥምር ኃይሎች በተደረገበት ማጥቃት በርካታ የጠላት ኃይል የተደመሰሰበት ሲሆን በርካታ ጥቁር ክላሽ ከነተተኳሹ ለመማረክ እንደተቻለም ተሰምቷል። ጠላት በሜካናይዝድ በታገዘ መልኩ በዙ 23 ሞርታር መድፍና ድሮን ታግዞ በድፍረት ለማጥቃት ሙከራ ቢያደርግም በ99 ክፍለ ጦር ጥምር ኃይል ባደረሰበት ጥቃት አስክሬኑን ሳያነሳ ወደ መጣበት ፈርጥቷል። የፋኖን ምት መቋቋሚ ያቃተው አሸባሪው ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተ ክርስቲያን ዓመታዊ የቅዱስ ሚካኤል የክብረ በዓል የሚያከብሩ ሁለት የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ ረሽኗል። ሲልም ከመቶ ዘጠነኛ ኮር ህዝብ ግንኙነት በኩል የተሰማው የዕለታዊ መረጃ ጠቅሷል። የአገዛዙ ወታደሮች የቂሊንጦ ማረሚያ ቤትን ሲያሸብሩ ውለዋል። ህዳር 12 ቀን 2018 ዓ.ም ቂሊንጦ ማረሚያ ዞን ሁለት በሽብር ተከሳሾች ላይ ከፍተኛ ድብደባ ተፈጽሟል። አገዛዙ ሜዳ ላይ የገጠመውን ሽንፈት ከሁለት ዓመት በላይ ያለ ፍትሕ አስሮ በሽብር ከሶ በሚያሰቃያቸው የግፍ እስረኞች ላይ በበቀል ስሜት እያሰቃያቸው ይገኛልም፣ ተብሏል። አገዛዙ በደነገጠ ቁጥር በሽብር ተከሳሾች ላይ ድብደባና ማዋከብ እንደሚፈጽም የሚታወቅ ነው። ቂሊንጦ ማረሚያ ቤት ዞን ሁለት ላይ ከዚህ በፊትም በሽብር ተከሳሾች ላይ ከፍተኛ ድብደባ እና ዛቻ ተፈጽሞ የነበረ ሲሆን ህዳር 12 ቀን 2018 ዓ.ም ደግሞ በማረሚያ ፖሊሶች እና በፌዴራል ፖሊሶች ከተደበደቡ የሽብር ተከሳሾች መካከል ሄኖክ ዋለ፣ አሸናፊ መለሰና ዳዊት ባቡ የተባሉ በማንነታቸው የታሰሩ ግለሰቦች እንደሚገኙበት ተዘግቧል። በከፍተኛ ድብደባ የአካል ጉዳት የደረሰባቸው ታሳሪዎቹ አስቸኳይ ሕክምና የሚያስፈልጋቸው ቢሆንም ሕክምናውን ተከልክለው አሁንም በከፍተኛ ህመም ላይ እንደሚገኙ ቤተሰቦቻቸው ተናግረዋል። የሰብአዊ መብት ተሟጋቾች እና ገለልተኛ ተቋማት ጉዳዩን እንዲከታተሉና ጉዳት የደረሰባቸውም ህክምና እንዲያገኙ ጫና እንዲያደርጉ ቤተሰቦቻቸው ጠይቀዋል። የቂሊንጦ ማረሚያ ቤት በተለይ ኢንስፔክተር ድሪባ ሰንበታ የተባለ የግቢ ጥበቃና ደህንነት ወደ ተቋሙ ከገባበት ከነሐሴ 2017 ዓ ም ጀምሮ በራሳቸው በባለ ተልእኮ ካድሬዎች አማካኝነት በግፍ እስረኞችና ቤተሰቦቻቸው ላይ እየተፈጸመ ያለው ተደጋጋሚ ትንኮሳና ትንኮሳዎች ከብዙ የፍርድ ቤት ጩኸትና ክስ እንዲሁም የዳኞች ማስጠንቀቂያ በኋላ አሁንም ችግሩ መፍትሄ አልተገኘለትም ሲልም መረጃዎቹ ጠቁመዋል። በምስራቅ አርሲ ሺርካ ወረዳ የአንድ ቤተሰብ አባላት የሆኑ ሶስት ኦርቶዶክሳውያን ሌሊቱን መገደላቸውን ምንጮች ለሚዲያ ተናግረዋል። አራተኛው የጥቃቱ ሰለባ ቆስለው መትረፋቸውንም ለማወቅ ተችሏል። በሺርካ ወረዳ ጋዶ ጉና ከተባለው ከተማ በግምት በ10 ኪሎ ሜትር ርቀት ላይ ይገኛል በተባለው ስፍራ ጥቃቱ የተፈጸመው አርብ ለቅዳሜ አጥቢያ ሲሆን፣ የጭፍጨፋው ፈጻሚዎችን በአካባቢው የሚታወቁና በቀበሌ ሊቀመንበሩ በአቶ ከድር ኤርቦሼ እና ዘወትር ሸኒዎችን ቤታቸው በመጋበዝ በሚታወቁት አባቱ በአቶ ኤርቦሼ ይሁንታ የተፈጸመ ነው ሲሉም እማኞች አሳውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ባጋራው ዕለታዊ ትኩስ መረጃው ደግሞ የንጉስ ሚካኤል አሊ ኮር ሳጅን አደም አሊ ወይም አባናደው ክፍለ ጦር እንድሪስ ተሾመ ሁለተኛ ሻለቃ በህዳር 13 2018 ዓ.ም በምዕራብ ወሎ ግንባር ከላላ ወረዳ ውስጥ ድል ቀንቶታል ብሏል። ከከላላ ከተማ በመነሳት ወደ ደገርና ሊጮ ታዳጊ ከተማዎች አቅጣጫ ሲጓዝ የነበረ የጠላት ኃይል ቆርኬ የተባለ ቀጠና ላይ ሲደርስ የሳጅን አደም አሊ ወይም የአባናደው ክፍለ ጦር ንድ ስተሾመ ሁለተኛ ሻለቃ በተሰነዘረበት ድንገተኛ ጥቃት ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ የደረሰበት ሲሆን በኦፕሬሽኑ አንድ ቲም የሚሆኑ የጠላት ኃይል አባላት በአልሞ ተኳሾች ጥይት እንደተመቱና ከተመቱት መካከል ወዲያውኑ የሞቱ እንዳሉም ለማረጋገጥ ተችሏል። ፋኖን አጸዳለሁ ብሎ ከከላላ ከተማ ተነስቶ ወደ ደገርና ወደ ልጮ ሲገሰግስ የነበረው የጠላት ኃይል በዋናነት በኮርኔል መብሬ አስማማዋሴ የሚመራ አድማ ብተና አባላትና ሰላም አስከባሪዎች ያሉ ያሉበት መሆኑንም መረጃዎቹ ጠቁመዋል። የፋሺስቱ አገዛዝ ሰራዊት ሁለት የቡድን መሳሪያና 29 ክላሾችን በመያዝ ዘው ብላምባ ክፍለ ጦርን ተቀላቀሉ ተብሏል። ጀንበር የጠለቀችበት የብልጽግና አገዛዝ በርካታ ሰራዊቱ እየከዳውና እየፈረሰ ፋኖን እየተቀላቀለበት ያለ ሲሆን አንድ ስናይፐር አንድ ብሬን እንዲሁም 29 ክላሽ የያዙ በአጠቃላይ 31 አባላቶቹ ኮብልለው የሚኒሊክ ህዝን የምስራቅ አማራ ኮር ሁለት ዞ ብላምባ ክፍለ ጦርን ሊቀላቀሉ ይችለዋል። በዚህም ሁለቱ የቡድን መሳሪያዎች ብሬንና ስናይፐሩ እንዲሁም 26 ቁር ክላሽ እና ሶስት ስናይዶ በአጠቃላይ 29 ክላሽ ከተሟላ ትጥቅና ተተኳሽ ጋር ወደ ዞብል አምባ ክፍለ ጦር ገቢ ሆኗል። የክፍለ ጦሩ እና የሻለቃ አመራሮችም ደማቅ አቀባበል አድርገውላቸዋል። 102ኛ ኮር 11ኛ ክፍለ ጦር እና 33ኛ ክፍለ ጦር ጠላትን በልኩ ሲያናግሩት ውለዋል ሲል የ11ኛ ክፍለ ጦር ህዝብ ግንኙነት ኃላፊ መረጃውን የዕለቱ መደምደሚያ አድርጓል። ህዳር 13 ቀን 2018 ዓ.ም ጠላት መነሻውን ጎንጅ አዴት እና ጭስ አባይ መዳረሻውን ደግሞ ይልማና ዴንሳ ወረዳ አንጋርና ሰቀላ ቀበሌ በማድረግ በሶስት አቅጣጫ በሌሊት እንቅስቃሴ ያደረገ ሲሆን የ11ኛ ክፍለ ጦር ቃኝና መሐንዲሶች ከሌሎች ሻለቃዎችና የ22ኛ ክፍለ አካል ከሆነችው ከጣኗ መብረቅ ሻለቃ ጋር ጥምረት በመፍጠር እንደ አንድ ልብ መካሪ እንደ አንድ ቃልም ተናጋሪ ሆነው በመቀናጀት ቀድሞ በደረሳቸው መረጃ መሰረት ቅድመ ዝግጅትን በማድረግ በወሰዱበት እርምጃ አንጋርና ሰቀላ ላይ ሲወቁት ውለዋል ተብሏል። የጠላትን ኃይል ሙትና ቁስለኛ በማድረግ ሲገርፉት የዋሉት ፋኖችን ክንዷቸውን መቋቋም ያቃተው የአገዛዙ ቡድን ከአዴት ተጨማሪ ኃይልና ዙ 23ን በማስመጣት በሁለት አይሱዙ ሙትና ቁስለኛውን ይዞ የተመለሰ ሲሆን ከዚሁ ጋር ተያ ይዞ በተጋራ ሌላም ዜና ለአማራ ህዝብ የመረረ ጥላቻ ያለው ኦህዴድ መራሹ ቡድን አግታ ከተማ ላይ አቶ ንገሩ ምትኩና ወጣት ተሸራሽ ሽቤ የተባሉ ንጹሃን ግለሰቦችን በግፍ ረሸነ ተብሏል። በተጨማሪም ዙፋን አስጠባቂ የአድማ ብተና በባህር ዳር ዙሪያ ወረዳ የግንድ ሎሚ ቀበሌ ላይ አቶ ታዘብ ወንዲፍራ የተባሉ ንጹህ ግለሰብ መኖሪያ ቤትን አቃጥሎ ውሏል። በተመሳሳይ ጠጠር ማርያም ላይ 33ተኛ ክፍለ ጦር ጠላትን አይቀጡ ቅጣት ቀጥቶ ሙትና ቁስለኛ አድርጎታል። የደረሰበትን ምት መቋቋም ያቃተው አረመኔው ሰራዊት በሰብል ስብሰባ ላይ የነበሩ አርሶ አደሮችን በአሰቃቂ ሁኔታ ገድሏል። መረጃውን አጠናቅሮ ያጋራው የቴዎድሮስ ህዝ የመቶ 2ኛ ኮር የ11ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አማረ ጌታቸው ሁሉም አማራ ይህንን አረመኔያዊ